በጥቅሉ ዲናችን ላይ የተወደደ ነው። እጅግ ወጣም በርካታ ጠቀሜታዎችም አሉት። እዚህም አንዱ መጥሐረቱን ሊልፈሚ መርባቱን ሊረብ ይበሏል ነቢዩ ሰለላሁ ዐለይሂ ወሰለም መፋቂያ አፈን ያጠራል የአላህን ውዴታ ያስገኛል ብለዋል። እንደዚህ አይነት ምንዳና ትሩፋት ያለው መፋቂያ ለጾመኛ የሚከለከልበት ምክንያት የለም። ከነቢይ አህዋል የምንረዳውም ቀኑን ሙሉ የተኛውም ወቅት ላይ መፋቂያ ይጠቀሙ እንደነበረ። ጠዋት ከሆነ ይቻላል ከሰዓት በኋላ ከሆነ አይቻልም አላሉ። በል በጥቅሉ ኡመቴን አስቸግራለሁ ባልል ከእያንዳንዱ ውዱእ ጋር መፋቂያ እንዲጠቀሙ አዛቸው ነበር ብላ በእያንዳንዱ ሰላት ወቅትም መፋቂያ እንዲጠቀሙ አዛቸው ነበር የሚል ሐዲስም አለ። ከእያንዳንዱ ውዱእ ጋ በእያንዳንዱ ሰላት ወቅት መፋቂያ እንዲጠቀሙ አዝ ነበር ኡመቴ ይቸገራል ባልል ማለታቸው ጾመኛም ጭምር ሆነው ውጡ ሲያደርጉ ሰላት ሲሰግዱ መፋቂያ መጠቀም እንደሚቻል ያሳያ። ዙህርና ዐስር ሰላት ከሰዓት ነው የሚሰገዱት ከመሆኑም ጋ ኡመቴን ባላስቸግር ከሰላት ጋር ከውዱ ጋር አዘ ነበር ብላ ጾመኛ በሆኑበት ወቅት ሲቀራላል። ለዚህም ኢማሙል ቡኻሪ ረሕመሁላህ ተዓላ ሰሒሐቸው ላይ መፋቂያን መጠቀም ተወዳጅ እንደሆነ ኡመቴን አስቸግራለው ባለል በየሰላቱ እና በየውዱ ወቅት መፋቂያ እንዲጠቀሙ አዘ ነበር ሲሉ ጾመኛ ከሆነ ግን

ጾመኞች የረሱሉን ሰለላሁ ዐለይሂ ወሰለም ሱና በሁሉም ሊከተሉ ይገባቸዋል። በተለይ ጾም ላይ ሲቆን የአፍ ሽታ ሊቀየር ስለሚችል ጠዋትም፣ እኩለ ቀን ላይም፣ ማምሻ ላይም ሁሌም መፋቂያን መጠቀም ሱና አጅርም የሚያስገኝ። ከሰዓት በኋላ ከሆነ መጠቀም አይቻልም ለጾመኛ የሚሉ ሰዎች ግልጽ የሆነ ደሊል የላቸው። ያ የጾመኛ የአፉ ሽታ መቀየር አላህ ዘንድ ከሚስክ ሽቶ በላይ ተወዳጅ ነው ተብሎ የለም ወይ? መፋቂያ መጠቀም ይሄን ሽታ አያስወግደውም ወይ የሚል ጥያቄ ሊነሳ ይችላል። ከዚህ ሐዲስ የተፈለገው በጾም ምክንያት የአፍ ሽታ መቀየሩ ዒባዳውን ነው መዋደስ የተፈለገው እንጂ ሽታው ራሱ አላህ ዘንድ ተፈልጎ አይደለም። ደጋ ቀደምቶችም ግልጽ በሆነ መልኩ ለጾመኛ የትኛውም ወቅት ላይ መፋቂያ መጠቀም ሱና እንደሆነ ገልጸዋል። ኢብኑ ዑለያ ረሒመሁላሁ ተዓላ አሲዋኩ ሱነቱን ሊሳኢም ወልሙፍጢር ወረጥቡ ፊህ ወልያቢሱ ሰዋእ በላ ለጾመኛ መፋቂያ መጠቀም ሱና ነው፣ ልክ ያልጾመ ሰው መፋቂያ መጠቀም ሱና እንደሚሆንለት ሁሉ። ደረቅ መፋቂያ የሚሆን እርጥብ መፋቂያ ያው ነው፣ የተኛውም ጾም የሚያበላሽበት ሁኔታ የለም ብላ ዛ ጾመኛ ሆነን መፋቂያ መጠቀም ሱና አጀር የሚያስገኝ ነው፣ ነብዩ ሰለላሁ ዐለይሂ ወሰለም ሲያደርጉት የነበረን። አንዳንድ ዑለሞች ለጾመኛ ከሰዓት በኋላ የተጠላ ነው የተወሰኑት ደግሞ ፈርዱ ጾም ከሆነ ከሰዓት በኋላ መፋቂያ መጠቀም የተጠላ ነው፣ ሱና ከሆነ ችግር የለውም ያሉበት አጋጣሚያል። ላኪን ራጅሑ ትክክለኛው ጠዋትም ይሁን ከሰዓት ፈርድም ይሁን ሱና ጾም በየትኛውም ወቅት ላይ መፋቂያ መጠቀም ይቻላል፣ ሱና ነው ውሃ ከዚያ አንዳንድ ሰዎች በተለይ ሴቶች ፈጅር አዛን ከማለቱ በፊት ዋጅብ የሆነ ትጥበት ኖሮባቸው ከፈጅር በፊት መታጠብ ካልቻሉ ጾምን መጀመር መጾም እንደማይቻልም ያስቡበት አጋጣሚያል።

ከሐይድ የጠራች ሴት ከወሊድ ደም የጠራችም ሴት ሕክሟ ተመሳሳይ፣ ፈጅር አዛን ከማለት በፊት ሐይዷ ከቆመ አለያ ደግሞ ወሊድ ደሟ ከቆመ ገላዋን ባትታተበም ጾሙ መነየት ትችላለች። ከዛ በኋላ ለሶላት ታጥቦ መስገድ ይቻላል። ጀናባ ሆኜ በተኛሁበት ነጋብኝ ታጥቤ መነየት አልቻልኩም ይሏል። እነው ነቢ ሰላቱ ወሰላም ጀናባ ላይ ሆነው ጾምን ነይተው የሚጀምሩበት አጋጣሚ ነበር። እንደዚሁ ደግሞ ቀን ላይ ሙቀት ካስቸገራቸው በቀዝቃዛው ውሃ ገላቸውን መታጠብ ራሳቸው ላይ ማፍሰስ ጾምን የሚያበላሽ ወይም አጅሩም የሚቀንስ የሚመስላቸው መሰላቸው ሰዎች አሉ። ከዚህ በመነሳት ከሰዓት በኋላ ለጾመኛ ጋላ መታጠብ አይቻልም የሚሉ ሰዎችም አሉ። የነቢን ሁኔታ በምናይበት ጊዜ ግን አቡ ዳውድ እንዳስተላለፉት ከሰሐቦች መሃል አንዱ ረአይቱ ረሱላላሂ ሰለላሁ ዐለይሂ ወሰለም የሱቡ ዓላ ራእሲሂል ማእ ወሁወ ሳኢሙን ሚነል ዐጠሽ ብሏል። ነቢዩ ሰለላሁ ዐለይሂ ወሰለም ጾመኛ ሆነው ሲጠማቸው ወይም በጣም ሙቀት ሲበዛ ራሳቸው ላይ ውሃ ሲያፈሱ አይቻለው ብላ፣ በዚህም መሰረት ሙቀት በጣም ሲበዛ ድካምን ለማስወገድ ገላም ቢታጠቡ ጨርቅ ወይም ፎጣ አርጥበው አናት ላይ ቢያስቀምጡ ሰውነትን ቢያቀዘቅዙ ችግር የለም። የጾመኛ መታጠብ እንደሚከለከል የሚያሳይ አንድም ደሊል የለም። ኢማም አልቡኻሪ رحمه الله تعالى ሰሒሓቸው ላይ ባቡ እርትሳል ሳኢም ብለው ባብ አስቀምጠዋል። ሰሓቦች ርድዋኑላሂ ዐለይሂም እንደዚሁ፣ ታቢዕዮች ነቢን ለመከተል ካላቸው ጉጉት ጋር ጾመኛ ሆነው ሰውነታቸውን ያቀዘቅዙ ነበር። አብዱላህ ብን ዑመር ታዋቂው ሰሓቢ የነቢዩን ሰለላሁ ዐለይሂ ወሰለም ሱና ለመከተል ከፍተኛ ጉጉት ያለው ዓቢድና ዛሂድ፣ ጾመኛ ሆነው ጨርቅ አርጥበው ሰውነታቸው ላይ ጥለዋል። ከታቢዕዮች ኢማሙ ሻዕቢ ጾመኛ ሆነው ገላቸውን ይታጠቡ እንደነበረ ተነግሯል። ኢማም ሐሰን አልበስሪ ረሒመሁላህ ተዓላ ጾመኛ ቢሞጠመጥ እንደዚሁ ደግሞ ቀዝቃዛ ውሃ ላዩ ላይ ቢያፈስ ምንም ችግር የለውም ብላ። አነስ ብኑ ማሊክ ረዲየላሁ አንሁ አር የተቦረቦረ ድንጋይ ያለኝ ውስጡ ላይ ውሃ ተደርጎበት ጾመኛ ሆኜ እዛ ውስጥ ገብቼ ምታጠብበት ብላ። ያዕኒ እንደ ገንዳ ያለ ነገር ማለት ነው።